ሰበር ዜና። ከስልጣን እስክትወርዱ ድረስ መቼም ነው እናንተን ይቅርታም አልጠይቀው ሲል አርቲስት ዮሐንስ በቀለ ቶክቻው ለሲዳማ ክልል አመራሮች ገለጸ። ቅርታ አልጠይቅም። ምንም ይቅርታ የሚገባቸው ከእናንተ ጋር የይቅርታ ፕሮግራምም የለንም። በቃ የሕዝባችን ጥያቄ መልስ እስኪያገኝ ድረስ እናንተ ከስልጣን ከዚህ ከተቀመጣችሁበት ወንበር እስክትወርዱ ድረስ ትግላችን ይቀጥላል። መቼም ነው እናንተን ይቅርታ ማልጠይቀው። አርቲስቱ ሲቀጥልም ከሶስት ቀናት በፊት በሀገር ሽማግሌዎች የተመራሉ አርቲስቱ አባት ቤት ሄዱ። ድምፃዊ አንድ ቃል ብቻ ይናገርና የታሰሩት ይፈታሉ ስለተባልኩ ለሽማግሌዎች ለማሰማት የተላከን ድምፅ ግጅ ዛሬ እንደ አዲስ እንዳልኩ ተደርጎ በማህበራዊ ሚዲያ ተለቋል፣ ሲል የክልሉን አመራሮች ትንንሽና የተዋረዳችሁ ሲል ተችቷል። አገር ሽማግሌ ልካችሁ አባቴን ቀን ከሌት እየደወላችሁ አስጨንቃችሁ፣ የመንግስት ባለስልጣናት ባለ ሀብቱ በዚህ እየደወለ እየሄዳችሁ ነፍስ እያስጨነቃችሁ እሱ ቶክቻው አንድ ቃል ብቻ ይናገር፣ ለስድቡ ብቻ ይቅርታ ይጠይቅ፣ እኛ የታሰሩትን እንፈታለን፣ ያለውን የመልካም አስተዳደር እጦት ችግር በጠቅላላ እንመልሳለን፣ የተነሱትን ጥያቄዎች ተቀብለና እንመልሳለን ብላችሁ ነው። ይህንን ተናገር ለሽማግሌዎች እንዲሰሙ የላኩላችሁ አደለ። በዚህ ደረጃ እንግዲህ ትናንሽ ትናንሽ ሰዎች ናቸው። እዛ ተሰብስባችሁ አሁን አገር እንመራለን ምትሉ በዚህ ደረጃ የወረዳቸው። በመጨረሻም ድምጻዊ ቶክቸው የህዝብን ጥያቄ መመለስ ብቻ ሳይሆን በወንጀልም ተጠይቃችሁ ለፍርድ መቅረብ አለባችሁ ሲል የሲዳማ ክልል አመራሮች ላይ ዝቷል። ምኑን ነው ይቅርታ የጠየቀው? እናንተ በእናንተ ቤት በቃ እንደው አጋልጣችሁ ሞታችሁ፣ ወዴት እንደ ምኑን ነው የምታጋልጡት? የህዝብን ጥያቄ ሳትመልሱ፣ የህዝብ ጥያቄ አይደለም የህዝብ ጥያቄ መመለስ ብቻ አይደለም፣ እናንተ መውረድ ነው ያለባችሁ። በፎገገና ወደ ፍርድ ቤት መቅረብ ያለባቸው ወንጀለኞች ናቸው። ሲዳማ ኒውስም ለክልሉ አመራሮች ማስተላለፍ የሚፈልገው መልእክት የተበላን ቁማር ድጋሚ ለመብላት ከመሯሯጥ እንደ አዲስ መድቦ በአዲስ አይምሮ መጫወት ይሻላል ሲል ምክር ቢጤ ይለግሳቸዋል። ሲዳማ ኒውስ የህዝብ ድምጽ